እሺ እራስሽ ምን ሆነሽ ነው? ቆይ ምንድን ነው? ሰላም አትፈልጊው? ለምንድን ነው ቆይ ሁላችሁም ለእሷ የምትከራከሩት? ሁላችንም ሰላም ስለምንፈልግ እኔ ሰላም ያጣሁት በእሷ የተነሳ ነው። በእሷ አይደለም በራስሽ ነው ሰላምሽን ያጣሽው። እንዴ እሷ ቁቁር ስላቅርብንው ያለችው አርፈሽ አቤ እሱ እዚህ እዚአፍታሙኑ እህቶቹን እዚህ ይጨቁናል። ወይ ምን ሆነች? አታጂ እንዴ፣ ተከናሏ ነፃነቷ ስትነፈገ ነው። እርጅ እኮ ነው የሚመስለው። ምግብ ደብቀሽ ነው የምትሰጫት? ለምን እንደበቃለን። ለማንኛውም ምግቡ መቆጠብ አለበት። እሺ ቲና ምሳዋ ነው። እወደዳለሁ ብለሽ ልክ እንዳታልፊ። የምትፈለው እኮ የአንቺን ላብ አይደለም፣ እነ እንጂ ነው የገዛው። ወንድማ ነው። ለማንኛውም እኔ እና ዳኒ መኝታ ቤት እንዳትመጭሽ እኔ እና ዳኒ መኝታ ቤት እንዳትመጭ፣ ተሳስተሽ እንዳትመጭ፣ ትረብሽናለሽ። ተ ምን ክፍላችን አልገባችን? አሁን እንዴ አያመኝም በቃ ኩሽናት ነው እዛ ምን ሰራለች? ገንዘብ የማይሰጥ ምኑ ጥሩ ይባላል? አረባክሽ አሁን እንኳን ጅሉናል። ቤቱንና ሌላ ሌላ ነገሩን ከወሰድን በኋላ አባትና ልጅ እና ወይ ግን ምን ሆና ነው እንደዚህ ምን ቀረው ላይ ወጣችሁ? ያወራነው ሰምታን ይሁን እንዴ አዎ እንደሱ ሱ መጠርጠር መቻል ትልቅ ነገር ነው። ሲያት ራሱ ትከፋለች። ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት። ይህ የማይታመን ነገር ተፈጠረ። ማነው እዚህ ጋር ካሌብ ይሆናል ብሎ የገመተ ሰው አለ? በፍጹም ካየነው በኋላ ነው ካሌብ መሆኑን ያወቅ ነው። በጣም ገራሚ ነው። ሁሉንም ነገር በራሱ መንገድ አወቀ። ግን ለምን እንደዚህ ማድረግ አስፈለገው? ካሌ ካል ሁለት ልብ አለው ማለት ነው። ማለት አባቱ እያለውንም ትሁት እያለችውንም፣ በእርግጥም ብዙ ነገሮችን እያየ ነው ከሁኔታ። አሁን ደግሞ አብረው ይተኛሉ። አብረው እንደዚህ ነው ልጁ የሞተው ጽንሱ ወረዴ ያለችውን መንገድ በራሱ ለማረጋገጥ ፈልጓል መሰለኝ። ባሩክ እንግዲህ ፊልድ ሄድኩኝ የኔ ፍቅር በማለት ነበረ የወጣው፣ ነገር ግን እሱ የወጣው ሌላ ቦታ ነው። ባሩክ ነው ብሎ እየገመተ ማንም አይገኝም። ሰላም ጤና ይስጥልን። ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ የግፈኛው ሚስትና የሰራተኛዋ ፍጥጫ ትሁት ክፍል ሃያ ሁለት ተለቀቀ። ወደ ክፍል 21 ስንመለስ እንግዲህ ሽማግሌውና ማነው ባሩክ እያወሩ ነበረ። መልሼ ፊልድ ሄዳለሁኝ ስለዚህ እህትህ ደግሞ ትመጣለች፣ ፈለቁ ያለ ምስጢር ሲል ነበረ ለአባቱና እያወሩ ነበር። እንዲያውም ትምጣና ሁሉንም ነገር እንደምትደበድበኝ፣ ሁሉንም ነገር እንደምታሰቃየኝ እናገራለሁ እያሉ ነበረ። በዚህ ጊዜ እንግዲህ ሁሉንም አስታወሰ ብላ እንግዲህ ማነች ቲና ነው ከውሃ ላይ የመጣች ነበር ደንግጣ ቁማ እዚህ ላይ ያለቀው። ከዛም በኋላ እንግዲህ ወደ ክፍል 22 ስንመጣ ማነች ቲና ወደ ባሩክ ጋ ስትሄድ እንዴት እንደዚህ ይላል ምንድን ነው እያለ ደንግጣ ነበር። እንዴ በህልሙ እኮ ነው። አልነገረሽም እንዳባዬ በህልሙ ስትመታኝ እንደዛ እያለ እኮ ነው። እንዴት እንደዚህ እንዴ እኔ ደግሞ እኮ እንደዚህ ብል እንዴት እኔ እንደዛ እየተንከባከብኩ እንደት እንዴት እንደተሳለ ብዬ እያለ እንዲ አንቺን ደግሞ እንዴት እንደዚህ ይላል ያስታመምሹ እንዳንቺ አይነት ሚስት ተንከባከብ እያለኝ እንዴት እንደዚህ ይላል በህልሙ እኮ ነው እያለ ነበረ ስት ሲላት የነበረው ማለት ነው። ስለዚህ ፈለቁ ደግሞ የምትባለው የአባዬ አባዬ እህት ነችና ትመጣለች በሰሞኑ እያለ ነበረ። በዚህም የተነሳ እንግዲህ እሱም ይሄንን እያላት ሳለ እንዴ ታዳን ዳን ያለሁኝ ምን ችግር አለ እያለች ነበረ፣ ስትተርክ እየነበረች እሱማ ወግን ቢሆንም ትንሽ ደግሞ እሷ ታማሚ ነች፣ ጆሮዋም እንትኗም ማን ነው አፏም አይናገርም፣ ጆሮዋ ግን ይሰማል። ስለዚህ በጣም ችግር ነው፣ እኔ ደግሞ ስራ ሊሄድ ነው እያላት ነበረ እኔም እንደ እኔ ታዲያ እያለው ምን ችግር አለ ነው ማለው እያለች ነበረ እንከባከባቸዋለሁ እያለች ስትል ነበረ እሷ ግን በመሄዷ ባላታይም ከዳኒ ጋር ስለምታሳልፍ ስለምታፈቅረው ያንን ነው እያሰበች የነበረው። ውስጧን ደስ እያለ አካላይን ያለሁኝ ግን ትናፍቀኛለህ፣ እየኔ ፍቅር እያለች ባሮክን በውሸት በደላላ ስትሞላው ነበር በውሸት ምላሷ። በዚህም የተነሳ እንግዲህ ዳኔን ትደውልና ባሩክ ሊሄድ ነው እንኳን ደስ ያለህ ብላ እንትን ትለዋለህ። እንዴ ምን ተገኘ፣ ምስር ብዬሽ ምን ተገኘ ይላታል። በዚህም የተነሳ ሊሄድ ነው እኮ ባሩክ። እንዴ መሄዱ ታዲያ አዲስ ነው እንደ ሁልጊዜ አይደል እንዴ የሚሄደው? እያላት ነበር። እንዴ ቢሆንም ባለኝ ታይም ከአንተ ጋር ይችን ያለችኝ ጊዜ ማጣጣም መኖር ደስ ይለኛል ትለዋለች። እንዴ ይሄ ታዲያ ምንድን ነው እያለ እሺ፣ በቃ እኔ እኮ እንትንሳሌ ልስ ብዬ አደለም ነገር ግን ይሄ ደስ የሚያሰኘ አይደለም ብዬ ነው እያለ ቢሆንም ብዙ ይቆያል እንደ በፊቱ አይደለም ይሄ ቤቱ እስከሚመጣ እስከዛ ድረስ ብዙ ጊዜ እንቆይበታለን እያለች ነበረ ስትለው የነበረችው እሱም እሽ በማለት ነበረ። እንግዲህ ባሩክም ከዳኒ ጋር ቁጭ ብሎ እኔ ሊወጣ ነው ፊልድ፣ ደግሞም ምግብ እየበላቸው አይደለም ቲናንተ እንከባከብልኝ እያለ ነበረ። እንግዲህ ተንኮለኛው ባሩክ ተንኮሉን እያሰበባቸው ማለት ነው። እሱም እንደ ኧረ ችግር የለውም ሁሉንም እንከባከባለሁኝ፣ ደግሞ አትሰብ ስለዚህ ይሄ እኮ ግዴታዬ ነው። ቤተሰብ እኮ ነኝ። አባዬንም ቢሆን እንከባከባለሁ እያለ በደል አላፉ። እሱም ይህን ይላል፣ ግን እዚህ አንዳንዴ ገንዘብ ፈላጊው ባሩክ ማነው? ዳኒ ምንም እንደዚህ ቢል ያኔ ከውስጡ ምንም እንትን የለው። ነገር ግን ቴና ግን ሁሉንም ነገር አጥፍቼ እጠፋለሁ፣ ሁሉንም ነገር እወስዳም ነው እያለች የምትዋረደው ዛሬ ተወርዳለች፣ ከመኝታ ክላሳቸው ድረስ። በጣም የሚገርም ነው፣ ታምር ነው። ስለዚህ ዳኒም ደስ እያለው ችግር የለውም እኔ እንከባከባለሁኝ፣ የሚመጡትንም እያለ እሻ አደራ እንግድ እያለ ነበረ። ትሁቲንም እንግድህ ወደ ትሁት ጋም በሚሄድ እሺ በቃ እያለኝ አንተም እኔ ግን መደባበቅ ከዛ ከዚ ከነሱ ጋር አሰልችቶኛል። አሁን የምትመጣው ያባይህት ትንሽ ያማታልና ስለዚህ እነሱ አያስቀምጧትም እያለች ነበረ ትሁቴ። እንትን ስትለዋይ መስማት እኮ ትችላለች መናገር እንጂ የማትችለው እንደዛ ካሏት ወታ ትሄዳለች። ስለዚህ ስለምትመጣ አደራ ይላታል። ትሁትም ችግር የለም በቃ እሺ በማለት እንትን ትላለች። እሱም እንግዲህ ሶስቱንም ሰብስቦ ሁላቸውም እያወሩ ነበረ። የዚህ ጊዜ ሽማግሌው ግን ጮቷል። የለም ችግር የለም የኔ ባለቤት እያለ አምናለሁ የኔ ፍቅር ይላታል። እሷም ግን ይሄንን እያለች ይሄን በሚል ጊዜ እግሩ ከመውጣቱ እነሱ እንግዲህ ሙዚቃቸውን ከፍተው ወደ ጭፈራ ነበረ እያመሩት፣ ዳኒና ቲና ማለት ነው። ቻው ብሎ ተሰናብቷቸው ሲሄድ በዚህ የተነሳ እንግዲህ ቲና ማንነች ይህንን ብለው ተሰናብቶ ይሄዳል። እንግዲህ ትሁትም ትሸኘዋለች፣ ሻንጣ ባጉን ይዛ ከመኪናው ጋር ስታደርሰው ነበረ። በዚህም ሰላሙ ይቅና ብለው ማለት ትሄዳለች። እንግዲህ ማንነቱን ቀይሮ ሴት መስሎ አክስት ፈለቁ ሆኖ ይመጣል ማን ነው ዳኒ ባሩክ ማለት ነው። ባሩክ እንግዲህ መጥቶ ቁጭ ብሎ የሚያደርጉትን ነገር ሁሉ በራሱ ጥበብና መንገድ መከታተል ይጀምራል። በጣም ግሩም ነው እንግዲህ ወደ መጨረሻው የሄደ ይመስለኛል። ምክንያቱም አሁን ላይ ሁሉም ነገር እየታወቀባቸው ነው ያለው ማለት ነው። ስለዚህ እነሱ አሁን ላይ የሚያደርጉት ነገር ስሬት ነዋል። በዚህም የተነሳ እንግዲህ ባሩክ ሌላ ሰው ሆኖ አክስት ሆኖ ተቀብላ ትመጣለች። ማነች? ታስገባቸዋለ። በሩን ሲጎረጉሩ እነሱ ጨፍረው ቁጭ ብለው በሚቆዩ ጊዜ እየጨፈሩ ነበርና ምግብ ላቅርብ ትላቸዋለች። መጀመሪያ ሂዳ ትሁት በምትላቸው እራሳችን እናቀርባለን ብላ በምተጫው ጊዜ አንቺ መቼ ነው የምትስተካከዩ? እያለ ዳኒም ይላታል። እንዴ በቃ እና ታዲያ ምንድን ነው ለእሷ ነው ሁላቸውም የምታግዙት እያለች ታኮርባለይ። እና ታዲያ ጸባይሽ እኮ ነው እያላት ነበረ። በዚህም የተነሳ እንግዲህ አንቺም እንደ እሷ እንትን ለማለት ራስሽን ማክበርና ሰዎችን ማክበር አለብሽ እያላት ነበረ። ዳኒም ከዚህ ተመናግራ ትሄዳለች። የዝም ጊዜ እንግዲህ ዳኔም በአንድ እየጨፈሩ ሳለ እሷም ይሄንን አቁማ ቁጭሉና ተቃቅፈው ተዛዝለው በአንድ ቁጭ ብለዋል፣ ከሳሎን ከዚህ እንግዲህ በሩን እየቆረቆሩ ትመጣለች። ልትሄድ ስለሆነ መጀመሪያ ግን ቲና መታ። ልትሄድ ስለሆነ በጣም ጨነቀኝ ትናፍቀኛለች እያለች ነበረ። መጀመሪያ ባጉን በሚያስተካክል ጊዜ አያይዞች በቃ መጣለው የምመጣበትን ቀን ባላቀውም ትንሽ ቆያለው እያለ ነበር ሲላቸው የነበረ። እንግዲህ በዚህ የተነሳ ማነች ይሄዳል። እንግዲዋ ፈለቁ ስትመጣ በሩን ይከፍታሉ። እነሱ ተዛዝለው ቁጭ ሲሉ እሷ ሽፍንፍን ብላ ባሩካ ሽፍንፍን ብሎ ፈለቁ ሆኖ ይመጣል። በዚህም የተነሳ እንግዲህ ተዛዝላችሁ እስኪ ቢያንስ እንኳን እኮ አክስት የእነሱ እህት ናት እህቱ ቤት ነው እንዴት ስንት ናት ብሉ ይጠቃለኝ ምናምን እያሉ ይንቋታል። በዚህም የተነሳ እንግዲህ እሷ እና እሱ ዝም ብለው ሽፍንፍን ብሎ ቁጭ ብሎ ሳለ እንግዲህ መጨረሻ ላይ በአንድ እንትን እያሉ ነበር ያሉት። እሷ እንግዲህ ቁጭ ብለ ወደ ዳር እያየቻቸው ነበር፣ የሚያወሩትን የሚያደርጉትን እየሰሙ ነበር። በዚህም የተነሳ እንግዲህ ይህ ፓርት ግን በጣም ያሳቀኝ እንደተኙ ክላሳቸው፣ መኝታ ክላሳቸው እንደተኙ አልጋ ቤት ይሄዳሉ። ከዛ ይሄድና ባሩክ እንግዲህ ፈለቁ ከገትሮ ያያቸዋል። በዚህ በምታያቸው ጊዜ ቲና ግን አይታለች። እንትና እንቅልፍ ወስዶታል። ዳኒ ዳኒ ትለውና እዚህ ሰው መጥቷል ትላለኝ። እንዴ የአርፍስ ተቀመጭ፣ ማንም አልመጣተኝ እያላት ነበረ። በዚህ የተነሳ በሩን ከፍታ እንግዲህ ቆይ ቸክል አድርግ ብላ ወታቴ ሄዳለች። ወታቴ ሄድና እንግዲህ ከሳሎን ፈለቁን ወይም ባሩክን ይዛ ወደ ኪችን ወደ ትሁት ጋር ገፍትራት ትጥላታለች። ሁለተኛ ከእኔ ክላስ እመኝታ ክላሳችን እንዲያመጣል እመኝታ ክላሳችን መታ ነው ትላለች። በዚህም የተነሳ እንግዲህ ቲና ማነች ትሁት አረዛ ትመጣም እንዴት ነው የምትመጣው እዛ እያለቻት ነበረ እንዳመታ ይቻታለሁኝ እዚሁ ትቀመጥ እንዴ ያጎቷ ቤት እኮ ማን ነው? የወንድሟ ቤት እኮ ነው። ምንድን ሆነች ነው ለእሷ ምግብም አታብዥ፣ አረይቴና እየከፋ ነው ለእሷ እንደዚህ እያረግሽ ዘር ያለሽ እያለች ትናገራታለች። በዚህም ጊዜ እንግዲህ የወንድሟ ቤት እኮ ነው በራሱ እንትን እያለኝ ነበረ። አንቺ ለሁሉም ለዚችም ደግሞ ልቆሚ ነው እያለቻ፣ ታወቆማለሁ መቆም ካለብኝ በሚመለከተኝ እገባለሁ እያለች ታስጠነቅቃታለች። እንግዲህ ኪችን መታ በባሩክ ቁጭ ብሎ ነበር ከዛም ደግሞ ተነስቶ ወደ ሳሎን በመሄድ እዛው ቁጭ ብሎ የሚያወሩትን ቲናና ዳኒ ባንድ ሆነው ደግሞ እቺ ከመጣ እንዶ ሚስኪን እንደዚህ እህት ያለችው ለምንድን ነው እንደዚህ የሚያደርገው እሱንማ ደግ አደረግን እያለኝ እሱ እሷ እንትን ትላለች እስኪ አሁን ምን አደረገች እያለኝ ነው ከድንገት እንግዲህ እሱም እሷም ማን ነች ልጁም እንግዲህ ባለቤቷን ባሩክን እሱም እሱንም አባት እየሆንም እንትን የሚሉበት ጊዜ ነው፣ እያለ እረተይ ቲና እያላት ነበር። እንደዚህ በሚል ጊዜ ባሩክ ማን ነው ዳኒም ማለት ነው። በዚህም ጊዜ እቺ ደግሞ አርንዱቤን ስንትናትቤ ሲል ከድንገት እንግዲህ ባሩክ ምን ቅር ብሎ ማን ነው ይሄዳል ወደ አልቻለም እሷንም እሱንም ማጥፋት እስከነ ልጁ በምትለው ጊዜ ባለቤቱ እንግዲህ ቲና በዚህ ተነስቶ ተመንቅሮ ይሄዳል ወደ ኪችን። እዚያ ሄዶ እንትን ይላል። ምን አድርገውሽ ነው እያለች ነበረ። በዚህም ጊዜ ያሉትን አልሰማይም እና ተነስቶ ባሩክ ከድንገት ራሱን ማንነቱን ግልጥ ሲያደረግ፣ ማነች ቲና ፊንት ልትሰራ ደነገጠች። አፏን ከድንገት ዘሎ አፈናት ልትጮህ ስትል ዝም በይ በማለት ደነገጠችና፣ በጣም የሚገርም ነው። ባሩክን እንግዲህ የሚመስለኝ ምክንያቱም በእርግጥ የሚጠር በራሴ መንገድ ሁሉንም ነገር አውቃለሁ ያለው በማለት ነው ብዬ እገምታለው። ራሱን ቀይሮ የመጣው እንግዲህ ልጄ ለምን ሞተ በማለት ትሁት ላይ ሲጮህ ነበር። ግን ልጁም ያንተ አይደለም አላገዛችም እያሉት ነበር ሽማግሌው፣ እና እዚህ ላይ ያበቃል። ባይባይ